እየጨለመብኝ ነው ኪራ፣ እኔ ሁለት ያጣሁ እንዳሉን ፈርቻለሁ። አባቴን እና አንተ እኔን መቼም አታጭኝም። እመኝ መቼ ምንም ቢፈጠር አትተውኝም? ሰማይ ዝቅ ምድር ከፍ ቢል አልተውሽ። ቃል የእምነት ዳ ነው። እስኪ በምን ምክንያት ወደጀሽ? በምን ምክንያት ጎለሽ ልጥላሽ? ኪራ፣ የሰው ልጅ የሚያጋጠመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ ጽናት፣ በመወዳት እናቴ እምልልሻለሁ። አንቺ ተስፋ ቆርጠሽ ሄድልኝ እስካላ ሽራሽ ነው። በሩ እኮ ልብሴን ይዞብኝ እስካስለቅ ድረስ ቆይችን ነው። ቤት ውስጥ ያለው አየር እንዴት ነው? ቤት ውስጥ ያለው አየር ፍቅራቸው ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ፣ ክፍታፍ እንደዚህ ማግበስበስ የለመደው አፍሽን ይዘሽ እኔ ጋር እንዳዘረግፊ። ቤቲ ግን እኔን መምታት አልነበረብሽ መራዊት ጥረቷ ተሳክቶላታል። ጽናትና ኪራ እንዲፋቀሩ ጥረት አድርጋ ነበር። ይህ ጥረቷም ተሳክቶላታል። ጽናት ዛሬ የኪራን ፍቅር ተቀብለዋለች። ነገር ግን በሚያሳዝን ሁኔታ ቤቲ አሁንም የክፋት መረቧን እንደዘረጋች ነው። አዲሷ የኪራ ሰራተኛ የቤቲ ቅጥረኛ ሆና ተገኘች። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቡናቲቪ ተከታታዮች እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይትረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ጽናት ድራማ ክፍል አርባ አንድ የምናይ ይሆናል። እንግዲህ ዛሬ ምን አዲስ ትዕይንቶች አሉ? ከባለፈው ካቆምንበት ጀምሮ ወደ ዛሬው ክፍል እንሄዳለን ማለት ነው። በባለፈው ክፍል መራዊት ጽናትን ባልተዘጋጀችበት ኪራን ባላሰበው ሁለታቸውንም አስታርቃቸዋለሁ ብላ አስባ ነበረ። ይህ ሀሳቧም ተሳክቶላት ለማስታረቅ ችላለች። ታዲያ ጽናት የምሳ ግብዣ ጠርታናለች በማለት ኪራን ጽናት ያለችበት ቦታ ነበረ የወሰደችው። ከዛም ምሳ ከበሉ በኋላ ወደ እነ ኪራ ቤት ግብዣ እንዳለ እንዳዘጋጀችና ከዛ መሄድ እንዳለባቸው እየነገረቻቸው ነበረ። ታዲያ የጽናት ጓደኛ እንደማይመቻትና ሌላ የስራ ቀጠሮ እንዳለባት ነግራቸው ነበር። እንደምንም አመቻችተሽ መገኘት አለብሽ ተባባሉ። ጽናትም አል የደመኔ አለች። ኪራን በበኩሉ ምናልባትም የኔ መኖር ደብሮች ከሆነ እኔ ቤቱን ለቅቄ እወጣለሁ እያለ ነበር። ከዛ በኋላም መራዊት እና እኔና ናሆሜንን እንዲህ ቤት ውስጥ ዝግጅት የምናደርገው መምጣት ይኖርባቸዋል አለቻቸው። ታዲያ ሁላቸውም አልተስማሙም ነበረ። ሲጨቃጨቁ ከቆዩ በኋላ በየተራ ነበረ ቤቱን ትተውት የወጡት። ተንኮለኛዋ ቤቲም የኪራን ሰራተኛ አግኝታ ስራሽን በአግባቡ ስሪ እያለቻት ነው። ከዛም ማታ ተሰብስበው እራት ይበላሉ። ስራሽን በአግባቡ ተውጭ፣ በአግባቡ ከተወጣሽ ጥሩ ክፍያ ታገኛለሽ እያለቻት ነው። ልጅቷ ግን ፈርታለች። ቢሞቱብኝስ አይነት ነገር ማለት ነው። ታዲያ ልጅቷም አይገድላቸውም አይደል እያለች ነው የጠየቀችው። ምን ነው ጻድቅ ጻድቅ ትጫወቻለሽ ነበር ያለቻት ቤቲ። ከበፊቱ የበለጠ አሁን ላይ ጨካኝና ረመኔ ሆና ተከስታለች። ልጅቷም ፈራተባ ያለች ልትጠይቃት ብትሞክርም ቤቲ ግን ማድረግ አለብሽ አለችና ጮኸችባት። ከዛም ሁለታቸው ቆመው እያወሩ ባሉበት ሰዓት ጽናት ተከሰተች። ጽናት መጣች፣ ወይኔ ጉዴ አለች ልጅቷም ቀስ በይ እንዳትንቀሳቀሽ አለቻትና እሷ ዞር ታዲያ ጽናትም እንደ ደረሰች ምን ትሰሪያለሽ እዚህ ብላ ስትጠይቃት ልጅቷ ግን ውሻው ቡችላው እያለች መቃዠት ጀመረች። ጽናትም ምንድን ነው እየቃዠሽ እኮ ነው ያለሽው። አንድነትም ታዲያ ለጽናት የመለሰችላት መልስ በድንጋጤ ስለነበረ ምንም አይነት ማስታወስ አልቻለችም። አሁን እኮ ውሻ እያልሽ ነው አለቻት። አዎ ምግብ ልሰጥ መጥቼ ነው፣ በጣም ያሳዝናሉ አለቻት። ወይ ይህኔ ምስኪን ልታለቅሽ እኮ ነው። በቃ ታልቅሽ፣ አለችና ጽናትም አጽናናቻት። ኪራም አንድነትን ምግብ አቅርቤ እያላት ወደ ኩሽና ሂዶ ነበረ። ሁሉም ነገር ተዘጋጅቷል። አብዛኛውን ምግብ ደግሞ መራዊት ናት የሰራችው አለችው። እሺ በቃ አቅርቤ እያላት ሳለ፣ እንደው ኪራ በማያገባሽ አትግቢ በለኝና በጣም እየተጎዳህ ነው፣ ከቀንቀን ሰውነትህ እየራቅህ ነው አለችና ጠየቀችው ኪራም የማይናገረውን ምግቡን አቅርቢ ሲል መለሰላት። ታዲያ በጥሪው መሰረት ሁላቸውም ተሰብስበው ምግብ ከበሉ በኋላ ጌም እየተጫወቱ ቆዩ። ከዛም ጽናትና ኪራን ከአንድ ክፍል ቆለፏቸው። መራዊት አብሮ ጊዜ ማሳለፍ አለባቸው አለችና ለሰናይት ነገረቻት። ናሆምም ተከታትሎ ከዛ እያዳመጠ ነበረ። ይሄ የናሆም ስራ ይሆናል፣ ናሆም እያለ ቢጠራው እሱ ግን ምላሽ አልሰጠውም ነበረ። ጽናትና ኪራም የወሰዱት መድኃኒት እያዞራቸው ነው። ተያይዘው ወደቁ። መጀመሪያ ጽናት ራሴ ራሴ አለች፣ ራሷንም ያዘች። ከዛም ኪራ ተከታተለና እሱም ራሴ ብሎ ወደቀ። ቤቴም ተሸፋፍና ወደ ቤታቸው ተከሰተች። ከዛም የሰጠሽኝ መድኃኒት ውሃ ውስጥ ጨምሬ ሰጥቻቸዋለሁ አለች። ለምን እንዲጠጡት አታደርጊውም? ግን እኮ ጽናትና ኪራ ጠጥተውታል። አሁን የት ናቸው አለች። መኝታ ክፍል ነው ዘግተውታል እንደምንም ግቢና እይልኝ አለቻት። ቆልፈውታል እኮ በምን አቅጣጫ ልገባ እችላለሁ? አላውቅልሽም። እንደ ግመል በመርፌ ቀዳዳም ቢሆን ሾልከሽ ግቢና እያቸው አለቻት። አንድነትም ታዲያ ቤቲ ከተለይቻት በኋላ ምን አይነት ጣጣን የገባሁት አምላኬ ሆይ እያለች ነበረ። ጽናትና ኪራም ከወደቁበት እንደምንም እየተንገዳገዱ ተነሱ። ምን ሆኜ ነው ራሴ ይባባላሉ። ሁለታቸውም እዛም ናሆሜ በሩን ከፍቶ ገባ። ምንሆናችሁ ነው? ራሴ ነው ገቤን። ኪራም ምንድነው የተፈጠረው? ጽናትም እንደዚሁ ምንድነው የተፈጠረው? በቃ ምንም አልተፈጠረም። ማታ ስንጫወታ አመሽን፣ ከዛም ክፍል ውስጥ ገባችሁ ተኛችሁ፣ አለቀ አለ ናሆም። ታዲያ ሳሎን ተሰብስበው ተቀምጠው ሳለ መራዊትና ናሆሚ ስለኪራና ስለ ጽናት ፍቅር ያወራሉ በሌላ በኩል ኪራና ጽናትም ስለ ናሆሜና ስለ መራዊት እርስ በርሳቸው እነዚህ ልጆች አንድ ላይ ቢሆኑ አቤት! አሁን ከመገናኘታቸው ፍቅራቸው ሲያምር፣ እርስ በርስ እንደዚህ አይነት ወሬ ያወሩ ነበር። ከዛም መራዊትና ናሆሜ ለኪራና ለጽናት ነጻነት እንስጣቸው ብለው ተጠቃቅሰው ወጡ ማለት ነው፣ ሁለታቸው አንድ ጋ እንዲያወሩ። ከዛም ለሄዳ ለጽናት እንድትቀመጥ አደረጋት። ራስሽን አሟሻል እንደዚህ ሆነች፣ መሄድ የለብሽም አላት። ጽናትም ቆይ፣ ለምንድን ነው ኪራ እንደዚህ የምታስብልኝ? ኪራም እንደዚሁ ራሴን እያለ ነው የወሰዱት መድኃኒት እረፍት ነስቷቸዋል። ከዛም ወይኔ ኪራዬ አመመህ እንዴ አለችው። ቆይ ለምን እንደዚህ አልሽ? አለሱም ከዛም እየቀላድግ ነው እንዴ ኪራ፣ እኔ ኮልቤን ቀጥና ያደረግከው አለችው። ለምን አለና ኪራም ጥያቄውን አስከተለ። ከዛም ለምን እንደሆነ አላውቅም አለች። ጽናትም አንቺ ልጅ ወያዥኝ ወይ ልቀቂኝ አለና ቁርጥ ያለ መልስ እንድትሰጠው እየጠየቃት ነበረ። ታዲያ ጽናትም ለውሳኔ ያልደረሰችበትን ጉዳይ እየነገረችው ነበረ። የመጀመሪያው መልሷ ቤተሰቦቹ ሰራተኛ አገባህ ብለው ካንተ ላይ ተጽዕኖ ይፈጥሩብሃል የሚለው ነበረ። ታዲያ ኪራም ይህንን አስቦበትና ወስኖበት እንደሆነ ነገራት። አሁን አንድ ቁርጥ ያለ ውሳኔ እንድትነግርኝ እፈልጋለሁ አላት። ታዲያ ጽናትም እንደምታፈቅረውና ከሱ እየራቀች በሄደች ቁጥር ህይወቷ ጨለማ እየሆነባት እንደሆነ እየነገረችው ነበረ። አትከዳኝም ወይ ኪራ? እስኪ ተናገር ቃል ለምድር ለሰማይ አለችና አስማለችው። በእናቴ ምልልሻለሁ እወድሻለሁ፣ አፈቅርሻለሁ። አንቺ በቀይ ብለሽ ትተሽኝ እስካሌልሽ ድረስ ዘላለሜን እወድሻለሁ ሲል ቃል ገብቶላታል። ከዛ በኋላም ሁለታቸው ተቃቀፉ። ታዲያ ይህንን ሁኔታ በጉጉት ሲጠብቁ የነበሩት መራዊትና ናሆምም ወደ ውስጥ ተከታትለው ገብተው ሳማቸው። ከዛም በደስታ ተሳሳቁ። ጽናትም ሰናይት ደውላላት ስለነበረ ወደ ቤት እየሮጠች ነበር። ሄደችው ሰርፕራይዝ አለኝ እያለች ልትነግራት ስትጓጓ፣ ነገር ግን ሰናይት የተሸፋፈነች ሴት አይቻለው። ጽናትም ይህን ስትሰማ አሁኑንም መሄድ ይኖርብኛል ከኪራ እያለች እየበረረች ነበረ፣ ከኪራ ጋር የደረሰችው። ከዛም ከኪራ ጋር ተገናኝተው የፍቅር ጨዋታ እየተጨዋወቱ ሳለ የኪራ ሰራተኛ ግን በር ላይ ቆማ ቪዲዮ ትቀርጻቸው ነበረ። ከዛም ድንገት ቀና ስትል ጽናት አየቻት። ምን እየሰራች ነው አለቻት። በሩ ልብሴን ይዞኝ ነው፣ አረጀው መሰል አልታየኝ አለ እያለች ዘዴ ዘየደች። ከዛም እረ ለማርጀት ገና ነሽ አላት ኪራም ታዲያ ደንግጣ ዛው የቆመችበት ነበረ ሶፋ ላይ እየተቀመጠችው መራዊት ስትመጣ ተርበተበተች ምን ሆነች ነው ማሰሽ አልቆ ነው አለቻት ከዛም ከተቀመጠችበት ስትነሳ ቁጭ በይ እንጂ ለምን ተነሳሽ አለቻት አንድነትም አይ ዝም ብዬ ነው አለች ሁኔታዋን የተመለከተችው መራዊት ይች ሴትዮ ከቀልቡ አይደለችም አለችና ወደ ናቆሚ ነበር ሄደችው። ታዲያ የጽናትና የኪራ ፍቅር ሲያስቀና እያለች ለናሆሚ እየነገረች ነው። ናሆሚም ለአንቺ ያለው እንጀራ ይሻግታል እንጂ አይዘግይም አለና መለሰላት። መራዊትም እንደዛ ሲጨቃጨቁ እንዲህ አይነት ፍቅር የሚያሳልፉ አይመስሉም ነበር። ናሆሚም ካልሆነኔም በጠብል ጀምረው እንዴ? አለ መራዊትም ታዲያ ሙሉ ለሆነ ሰው እቀናለው እያለች ነው። ናሆሚም ታዲያ ማንም ሙሉ የለም አንቺ ጎደሎት ያለሽ እንጂ ሙሉ ብንሆን አጋር ባላስፈለገ ነበር አለና መለሰላት። እኔ እኮ ከጎደሎ በላይ ሰው ያጎደለኝ አለች። ከዛም ለምን እንደዚህ ታያለሽ? አንቺ ጎደሎ ስትፈልጊ ያለሽን ታጫለሽ አላት። ከመቼ ወዲህ ነው ግን እንደዛ አይነት ብስለት ያለው ንግግር የምትናገረው? አለችው። ናሆሚም ታዲያ ቀልደኞች ለቁም ነገር አይበቁም እየተባልን ሰዓት ነው ናሆሚም ስለነበራት የብቸኝነት ጊዜ እንዴት እንደነበረ እየጠየቃት ነበረ። ከዛዛቶ ውጭ አተረፍኩት የለም፣ በወሰንሽ ውሳኔ ልትዛዘች አይገባም። መራዊትም ልታጫውተው ፈልጋ ግን እንዳለች፣ እሱ ግን አስቆማታል። በቃ ሌላ ጊዜ እናወራለን ብሏት ከተቀመጠችበት ነበረ ትቷት ይሄደው። ታዲያ መራዊትም ናሆሚ ሲለያት፣ አይ ናሆሚ ሳይህ የምቀጣው አይበቃኝም አለችና ብቻውን እያወራች ነበረ። ጽናትም ከኪራ ደርሳ ከሰናይት ስትመለስ ምን ነው ቆየሽ? እያለቻት ነው። አዲስ ፍቅር ጊዜ አልሰጠኝም ካለቻት በኋላ ስለ ልጅቷ ሁኔታ እየነገረቻት ነው። እኔ አላውቅም ሳያት ፈልቻለሁ፣ የሆነ እየሰለለችን ይመስለኛል አለቻት። ታዲያ ለኪራ ለምን አትነግሪውም? አለች ሰናይትም። ከዛም ይህንን ለመናገር እኮ ሁነኛ መረጃ ያስፈልጋል ሰናይትም ታዲያ በቆየ ቁጥር ችግር ውስጥ እንዳይከታችው እያለች እያስጠነቀቀቻት ነበር። ጽናትም ምን ማድረግ እንዳለባት ብቻ ግራ ተጋብታለች። አጅሬት ቤቲም ልጅቷን በር ላይ ቀጥራታለች። ልጅቷም ፎቶና ቪዲዮን እንደላከችላት እየነገረቻት ነው። ቤት ውስጥ ያለው አየር እንዴት ነው እያለች ስለ ጽናትና ስለ ኪራ ፍቅር እየጠየቀቻት ነበረ። ልጅቷም ታዲያ መልሷ አናዷታል። በጣም ያስቀናሉ እኔም የድሮ ትውስታዬን ቀስቅሰውብኛል አለቻት። የዚህን ጊዜ ቤት ያልቻለችም እጇን ለጥፊ ዘረጋች። ልጅቷም እኔን መምታት አልነበረብሽም እያለች መንገጥቀት ጀመረች። እኔ ያመጣውሽ እኮ ስራሽን ልሰሪ፣ ዘርማንዝርሽን የማያውቀውን ገንዘቤን ከፍዬ ሆጭጭ አድርጌ እዚህ ቤት ያመጣዎች ስራሽን እንድትሰሪ ነው እንጂ የነሱ ፍቅር ለእኔ ልታርክልኝ አይደለም። ባሌን ከሌላ ሴት አይተሽ ሲያስቀኑት ያለሽ እንዴ አለችና ወደኋላም ገለበጠቻት። ጥፊ ብቻ አይደለም አሲድ ነበር የምደፋብሽም፣ በማለትም ልጅቷን አስጠንቀቃታለች። ነሆሜም አዲስ ፍቅር እንዴት አድርገህ እያለ ኪራን እየጠየቀው ነው ኪራም እድለኝነት እየተሰማኝ ነው በጣም ደስ ብሎኛል እያለ ነው። ልጅቷ እኮ ጸናት ናት አጥብቀህ ያዝ ካለው በኋላ ከዛም ያንተና የመራዊት ነገርስ ከምን ደረሰ አልና ጠየቀው። መራዊት ወደኋላ እያለች ነው አለ። እሷ እኮ ለአንተ አስባ ነው የጤናዋ ጉዳይ ለአንተ ትጎዳለህ ብላ ነው። አይ እኔኮ ከነ ህመማ ነው የምቀበላት። እሷ ዝም ብላ ነው ወደኋላ የምትለው አለ ኪራም። በቃ ይዞህ ለእኛ የዘነበ ለአንተ የሚያካፋል ነበር ያለው። ጽናትም ይች ሴትዮ ማ የሆነ ነገር የደበቀችዋለ እያለች ኩሽና እየፈለገች ነበረ። ታዲያ አንድነት ስትመጣባት ጽናትም ደንግጣለች። ምን ሆነች ነው ምን እየፈለግሽ ነው እያለች እየጠየቀቻት ነበረ። ጽናትም እንደ መደናገጥ ብላ አስቤዛ ቼክ እያደረኩ ነው እያለች ነበር የመለሰች። ጽናትና አንድነትም አንዳንድ ነገር ሲያወሩ ከቆዩ በኋላ ከዛም የባለፈውን ውሻ ሲጮህ አየሁት ብላ በቅኔ ተናግራ ነበር የወጣችው። አንድነትም በዚህ ንግግሯ በጣም ተደናግጣለች። አንድነትም እንዴ፣ ድሮም ስትነግረኝ አውቄ ነበር። ይህች እርጉም መጀመሪያ የመቀመጫዬን አለች። መጀመሪያ አንቺን ማስወገድ አለብኝ እያለች ነው። ማንን የምታስወግደው? ጽናት ድራማ ክፍል አርባ አንድ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር ሰብስክራይብ በማድረግ ቤተሰብ ይሆኑላለው። አመሰግናለሁ።